ጤና ይስጥልን የተከበራችሁና የተወደዳችሁ የኢትዮ ከረንት ቤተሰቦቻችን፣ እንደምን አላችሁ? የእለቱ የዜና ወጃችንን ነው ጀምረዋል። አዳዲስና ኦታዊ መረጃ ማስደመጥ ጀምረናል። በቅድሚ ያረስተ ዜናዎቹን እነግራችኋለን፣ አብራችሁን ቆዩ። ፕሬዚዳንት አልሲሲ የጋዛው ጦርነት ለማስቆም ትራምፕ ላበረከቱት የላቅ አስተዋጽኦ በግብፅ ትልቅ ቦታ የሚሰጠው ናይል ኔክሌስ የተባለ በወርቅ የተሰራ የአንገት ሀብል ልሸልም መዘጋጀቷ መረጃዎች እየወጡ ነው። ሀብሉ ላይ ከናይል ወንዝ ጋር የተገናኘ የጥንታዊ ግብፃዊ ምልክቶች ተደርገውበት የሚ የሚቀረ ሲሆን በተለይ ደግሞ የቁልፍ ምልክት በቀጥታ ከናይል ወንዝ ጋር አገናኝታ የህይወት ቁልፍ ነው ብለው ይጠሩታል። ከሁለት ቀናት በፊት ትራምፕ የጋዛው ጦርነት እንዲበቃ ወስና ማለቱን ተከትሎ ትራምፕ መወሰኑን ተከትሎ ነው። አልሲሲ ትራምፕ የዓለም አቀፋዊ የኖቤል ሽልማት ይገባቸዋል በሚል ሀሳብ አቅርባ የነበረ ሲሆን በሰላም ሽልማቱ ላይ ለሌላ መሰጠው ይታወቃል። አልሲሲ ዋና ዓላማው የጋዛ ጦርነት በማብቃቱ ተደስቶ ሳይሆን ከኢትዮጵያ ህዳሴ ግድብ ጉዳይ ጋር ተያይዞ ከጃል ትራምፕ ጋር ድጋፍ ለማግኘት እንደሆነ ሙን ነው። በመሆኑም ትናንት ካይሮ ላይ ተከብሮ በዋለው የውሃ ሳምንት ቀን ላይ ባደረጉን ንግግር እጃችን አጣጥፈን ኢትዮጵያ ላይ አንመለከትም ስትል ስትዝት የዋለችው አልሲሲ ትራምፕ የወርቅ ናይል ወይም የአንገት ሐብልን ሸልሞ ትራምፕ የአልሲሲ አጀንዳ ተጋሪ እንደሆን ያደረገ ይሆን የሚል ጥያቄ እየተነሳ ነው። በዚህም ጉዳይ የዜና ትንታኔያችን አካተነዋል። ፓኪስታንና አፍጋኒስታን መካከል ያለው ግጭት ለብዙ ሰዓታት የተሻገረ ቢሆንም አሁን እየሆነ ያለው ግን አሜሪካ ይኗን የተሳረፈችበት የባግራም ኤርቤዝ አፍጋኒስታን ለመስጠት ፍቃደኛ ለመሆኗን ተከትሎ በአሜሪካ ቃል የተገባላትን ለማግኘት ፓኪስታን የከፈተችው ጦር ነው። ባግራም ኤርቤዝ የአሜሪካና የቻይና ፍጥጫ ሆኗል። ታሊባን አሳልፎ ለመስጠት ፈቃደኛ ለመሆኑን እሳቱ የበለጠ አቃጥሏታል። አሜሪካን ያስጨነቀው ባግራም ኤርቤዝ በአፍጋኒስታን ወታደራዊ ጌጥ፣ እናስታውሱም ጉዳይ የዜና ትንታኔያችን በሰፊው አካተናል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረገውን እንዳይረሱ። በፓኪስታንና በአፍጋኒስታን መካከል ያለው ግጭት ለብዙ አመታት የተሻገረ ቢሆንም አሁን ግን እየሆነ ያለው አሜሪካ ይኗን ያሰረፈች በት የባግራም ኤርቤዛ አፍጋኒስታን ለመስጠት ፍቃደኛ ለመሆኗን ተከትሎ ነው። በአሜሪካ ቃል የተገባላትን ለማግኘት ፓኪስታን የከፈተችው ጦር ነው ይሉታል። አፍጋኒስታንን ብርት በዋና ከተማ ካቡል ዳርቻ ወታደራዊ ታሪክ ከትላልቅ የጦር ሰፈሮች መካከል ይመደባል። መሰረቱ የተጣለው እንደ አውሮፓውያን አቆጣጠር የዘመነ ቀመር በ1980 ዎቹ የሶቪየት ህብረት ነው። የኋላ የኋላ በ2001 የአሜሪካ የስለላና የአየር ኃይል ምልክት ሆኗል። 1979 ሶቪየቶች አፍጋኒስታን ሲወሩ የሰማይ ገጽታ ሳይቆጣጠሩ ምድር ላይ የበላይነት ማግኘት እንደማይቻል ተረዱ። ለዚህም ነው ከካቡል በስተሰሜን 20 ካሬ ኪሎ ሜትር የሚሸፍን በመጠንና በስፋቱ ግዙፍ ወታደራዊ ያለው ኤርቤዝ ገነቡ። ሶቪየቶች የአየርና የቦምብ ጥቃት የሚሰነዝሩበት የሎጂስቲክ ዋና መስሪያ ቤት አድርገው ተጠቀሙበት። ተሸንፈው ከወጡም በኋላም የጦርነት ዋና ማዕከል ሆኖ ቆይቷል። በሴፕቴምበር 11 በኋላ አሜሪካ አፍጋኒስታን በወረረችበት ወት በአግራም የተሻለ አማራጭ አልነበራትም። መሰረት ኖሮት የተሰራ በካቡል ቅርብ ሊሰፋ የሚችል የጦር አውድማ ፔንታጎን የሚፈልገውን አገኘ። አሜሪካ መሰረቱን አስተካክላ አስፍታ ከመሬት በታይ ዋሻ ቦርቡራ የገነባቸው ግዙፍ የጦር አውሮፕላኖች ማሳረፍ የሚችል 35 ኪሎ ሜትር የሚረዝም ዘመናዊ አውሮፕላን ማረፊያ፣ የጦር መሳሪያ ማከማቻ መጋዘኖች፣ የአውሮፕላንና ተሽከርካሪ ጥገና ተቋም ግዙፍ ወታደራዊ ሆስፒታል፣ የመገናኛና መረጃ ጣቢያዎች፣ የድሮ መቆጣጠሪያ ማዕከል፣ ከ20 ሺህ በላይ ወታደሮች የሚያስተናግዱ መኖሪያ ቤቶችን በሲአይኤ የሚተዳደር ሚስጥራዊ እስር ቤቶችን ሰራች። በዓለም እጅግ የላቀ የስለላና ክትትል ቴክኖሎጂ ራዳርና የአየር መከላከያ ስርዓቶች ግዙፍ የኃይል ማመንጫና የውሃ ማጣሪያ ተገጠሙለት። በሲአይኤ ቁጥጥር የሚገኝበትና የሚደረግለት የጦር መምሪያ ድሮ ማስተባበያ ማዕከል ሆነ። በአግራም የጥቁር ሚስጥር መቃብር ነው። አሜሪካ በጭካኔያቸው የሚታወቁ ምስጢራዊ እስር ቤቶች ከምድር በታይ ገነባች። በጠቋቁሮቹ ፍርግርጎች በመቶዎች የሚቆጠሩ እስረኞች ያለ ፍርድ የሚሰቃዩበት ታዋቂ እስር ቤት ሆነ። ብዙዎቹ ዋጠ ስልቅት ያደረገ የጦር ቤዝ ብቻ ሳይሆን ምስራቅ ጓንታናሜ ነበር። ጁላይ 2021 የአሜሪካ ኃይሎች በሌሊት የጦር መሳሪያቸውን ትተው በጨለማ በባግራም ጦር ሰፈር ወጡ። እነሆ አሜሪካ ዳግም ኤርቤዙ ላይ አይኖቹ አሳረፈች። በምዕራብ ኢራን፣ በደቡብ ፓኪስታን፣ በምስራቅ ቻይና፣ በሰሜን ደግሞ ሩሲያን ለመቆጣጠር ያስችላታልና የዓለም ሀያላን መስቀለኛው መንገድ እንዲሰጣት ታሊባን ጠየቀች። ትራምፕ ፍላጎታቸውን ተናገሩ። ባግራም ማስመለስ እንደሚፈልጉም ለፈለፉ። የጦር ካምፖች ብቻ አይደሉም፣ በመካከለኛው እስያን ለመቆጣጠር መግቢያ በር መሆኑን አወሳ። ታሊባን ግን ጥያቄው አልተቀበለውም። በኃይል የሚሞክርም ካለ ተጨማሪ ሀያ ዓመታት ለመዋጋት ዝግጁ ነው ያለ። በፍላጎትና እምቢተኝነት መካከል የተደበቀው ሚስጥር በፓኪስታን በኩል ተቀጣጠለ። አሁን የጦር መሳሪያ ማከማቻ መጋዘኖች፣ የእዝ ዋና ማዕከላት፣ ወታደራዊ መሳሪያ ቤቶችን አቅፏል። አንዳንድ መረጃዎች እንደሚያመለክቱ ከሆነ የላቁ የመጠቁ የስለላ መሳሪያዊ ጭምር አሜሪካ ይዛ አልወጣችም። ባግራም የአየር ማረፊያ ወታደራዊ ጣቢያ ብቻ አይደለም። ይልቁንም አፍጋኒስታን በኃይል ልትገዛ የተነሳችው አሜሪካን እብሪት የቀበረች ሶቪየትን የፈረካከሰች ወታደሮቿ ካፈር በታች ዋጠች፣ በምስራቅና በምዕራብ መካከል ውጥረት ያነገሰች አዲስቷ የቀዝቃዛ ጦርነት ካርድ ነች። ባግራም ኤርቤዝ የተቆጣጠረው አፍጋኒስታን ብቻ ሳይሆን የምስራቁን ግማሽ ቁልፍ በእጇ ይጨብጣል። አፍጋኒስታን መንግስት ኮሚኒኬሽን ቢሮ ቃል አቀባይ በሰጠው መግለጫ ግን በአደራደራ ኳታር ጥያቄ መሰረት ፓኪስታን ድንበር አቅራቢያ የምናደርገውን ጥቃት አቁመናል ብለዋል። አክሎም የሌላው ሀገራት እቅድ ለማስፈጸም እየጣረች መሆኑን ገልጸው በርካታ ታንኮችና ከባባድ ወታደራዊ መሳሪያዎች በኩርናና በዱራንድ በኩል አሰማርታለች። ኔታንያሁ በግብጽ የሚደረገውን የጋዛ ጉባኤ እንዲሳተፍ ግብፅ ጥሪ ማድረጓን ተከትሎ ኤርዶጋን ወደ ግብፅ እንደተጓዙ የነበረበት አውሮፕላን ከግብፅ እንዲመለስ አድርጎ እንደነበር ሲኤንኤን ዘግቧል። ኤርዶጋን ለትራምፕና አብዱል ፈታህ አልሲሲ ኔታንያሁን በስብሰባ እንዳይሳተፍ ማስጠንቀቁን ተከትሎ ኔታንያሁን ተሳትፎ መሰረዙን ዘጋርዳን ዘግቧል። የግብጿ ሻርም ኤልሻክ ከተማ የሚካሄድ የጋዛ ስብሰባ ትራምፕ አልሲሲ ኔታንያሁን መጋበዛቸው ኤርዶጋን አበሳጭቷል። እና ምን ከመጣኔ አልሳተፍ በማለት አውሮፕላኑ ከግብጽ ወደ ቱርክ እንዲዞር አድርጓል። ታዳየር ላይ የነበረው ኤርዶጋን ትራምፕ አልሲሲ ንግግር በኋላ የኔታንያሁን ተሳትፎ እንዲሰረስ ተደርጓል። ይህንንም ተከትሎ ነው ኤርዶጋን ወደ ግብጽ አምርቷል። ትራምፕም ከእስራኤል ወደ ግብጽ በሯል። መረጃዎች ብሉምበርግና ና ሲኤንኤን ጨምሮ በርካታ የምርአ መገናኛ ብዙኃን እየተቀባበሉት ይገኛሉ። ኤርዶጋን በዚህ አቋሟ ለማድረቅ አይቻልም። ያሁ በአሜሪካ ድጋፍ አሸንፈዋል እንኳን ደስ አለ ሲሉ የአሜሪካው ፕሬዚዳንት ትራምፕ ገለጹ። በእስራኤል በመገኘት በጋዛ ላይ ዘላቂ ሰላም ለማምጣት ሁኔታችን ለመፍጠር ወደ ግብጽ ሊያደርጉ ስላሰቡት የምሬ ጉባኤ ለክሰንት ንግግር ያደረጉት የዩናይት ስቴትስ ፕሬዚዳንት ዶናልድ ትራምፕ በሰላም መጠናቀቁን ደስተኛ እንደሆኑና ከኢራን ጋር የሰላም ስምምነት እንዲደረግ እንደሚፈልጉም ገልጸዋል። ትራምፕ የእስራኤል የህግ አውጮችና ፓርላማዎች ስለ ኢራን ሲናገሩ ከአንድ ወገን ከሌለኛ ብዙ ነገር ይመሳሰላል እናም እነሱ ጋር የሰላም ስምምነት ብንፈጠር ጥሩ እንደሆነ ታውቃላችሁ ብለዋል። ፕሬዚዳንት ዶናልድ ትራምፕ እስራኤል ፓርላማ ተገኝተው ባደረጉ ንግግር ሀያ ታጋቾች የተፈቱበት የተኩስ አቁም ስምምነት አካል በመሆነበት ቀን ትራምፕ ታሪካዊ አዲስ የመካከለኛው ምስራቅ ጅምር በማለት በሌክሴት ንግግር አድርገዋል። ትራምፕ አንድ ሰዓት ያህል ባደረጉ ንግግር ይህ ሁሉ ነገር መለወጥ የጀመረበት ቅጽበት የሚታወስ ነው ያሉ ሲሆን፣ በስምምነቱ ውስጥ ያስተዳደራቸው ሚና በመጥቀስ ይህ ለእስራኤልና ፍልስጤማውያን አሳማሚ ቅዠት ማብቃት አመላክተዋል። ምንም እንኳ በጋዛው ጦር ዘላቂ ሰላምን ለማድረግ ረገድ ፈተና ቢቀሩም ረጅምና አስቸጋሪ ጦርነት አሁንም አብቅቷል ብለዋል ትራምፕ። እስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያው እስራኤል በእኛ እርዳታ የምትችለው ሁሉ አድርገናል። በአሜሪካ የጦር መሳሪያ አሸንፋል አሸንፋል ሲሉም ገልጸዋል። ትራምፕ አክለውም እነዚህ በጦር ሜዳ በአሸባሪዎች የተጎናጸፈ ድሎች በመላው መካከለኛው መስራቅ የሰላምና የብልጽግና ሽልማት የምትተረጉምበት ጊዜ ነው ሲሉ ተናግረዋል። የተደረገለትን ደማቅ አቀባበል ብዙ ታዳሚዎች ትራምፕ የሰላም ፕሬዝዳንት የሚል ኤምኤጂ አይነት ኮፍያ ለብሰው መታየታቸውን አመስግነዋል። ትራምፕ ከብዙ አመታት የማያባራ ጦርነትና የማለቅ የሌለው አደጋ በኋላ ዛሬ የሰማዩ ጸጥ ብሏል። ሽጉጡም ጸጥ ይላል፣ ስሪውም ጸጥ ይላል። በመጨረሻ ሰላም በሆነችው ቅድስት ሀገር ላይ ፀሐይ ወጣች ብለዋል። ምድርና ክልል የሚኖረው እግዚአብሔር ቢፈቅድም ለዘላለም ሰላም ትሁን ሲሉ ምኞታቸውን ገልጸዋል ሲሉ የዘገበው ጀሩሳሌም ፖስት፣ አልጀዚራ ሌሎች ሚዲያዎች ናቸው።